ፋብሪጋስ ወይስ ሮቤርቶ ዲዘርቢ ለኢንተር ሚላን፣ ሴስክ ፋብሪጋዝ ወይስ ሮቤርቶ ዲዘርቢ በእጩነት ቀርበዋል። ከጣሊያናዊ አሰልጣኝ ሲሞኔ ኢንዛጊ ጋር የተለያየው ኢንተር ሚላን ስፔናዊ የኮሞ አሰልጣኝ ሴስክ ፋብሪጋዝ ወይም ጣሊያናዊ የኦሎምፒክ ዴማርሲ አሰልጣኝ ሮቤርቶ ዲዘርቢን በእጩነት መርጧል። ባሳለፍነው ሳምንት በአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የነበረው ኢንተር ሚላን በፔሲጂ አምስት ለዜሮ በሆነ ሰፊ ውጤት ተሸንፎ ዋንጫውን ማጣቷ አይዘነጋም። እንደ አውሮፓውያኑ አቆጣጠር ከ2021 ጀምሮ በኔራ ዙሪዎቹ ቤት ያሳለፉት የአሰልጣኝ ሲሞን ኢዛጊ ሳይጠበቁ ክለቡን በመልቀቅ የሳውዲው ክለብ አልሂላልን መረከባቸው ታውቋል። ሁለት ጊዜ በአውሮፓ ቻምፒየንስ ሊግ ፍጻሜ ቀርቦ ታላቁን ዋንጫ ማሸነፍ ያልቻሉት አሰልጣኝ ሲሞን ኢዛጊ የሴሪያን ጨምሮ በአጠቃላይ ስድስት ያህል ዋንጫዎችን በጁሴፔ ሜዛ ቆይታቸው ማሳካታቸው ይታውሳል። ሲሞን ኢዛጊ በሳውዲው ክለብ አልሂላል በአመት 26 ሚሊዮን ዩሮ ያህል ገንዘብ እንደሚከፈላቸውም ተገልጿል። ኢንተር ሚላን በክለቡ ጥሩ ጊዜያትን ማሳለፍ የቻሉት አሰልጣኝ ሲሞን ኢንዛጊን ለመተካት አማራጮችን እየተመለከተ ሲገኝ ቀዳሚ ምርጫው በሌላኛው የጣሊያኑ ክለብ ኮሞ ምርጥ የውድድር ዓመትን ማሳለፍ የቻለው የቀድሞ የአርሰናል ባርሴሎናና ቼልሲ አማካኝ ሴስክ ፋብሪጋስ ሆኗል። እንዲሁም ባሳለፈው የውድድር ዓመት በብራይተን ጥሩ ጊዜያትን አሳልፎ በያዝነ የውድድር ዓመት ደግሞ በፈረንሳዩ ክለብ ኦሎምፒክ ደማርሰ በተመሳሳይ መልካም ጊዜያትን ያሳለፈው ሮቤርቶ ዲዘርቤ በእጩነት መያዙ ታውቋል። ኢንተር ሚላን በቀጣይ በተሻለ ጥንካሬ ለመምጣት አዲስ አሰልጣኝ ከሾመ በኋላ በዝውውር መስኮቱ እንደሚንቀሳቀስ ይጠበቃል።